በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ ሰላሳ ሶስት ያዕቆብ ለኤሳውን እንደተገናኘው። ያዕቆብም ዓይኑን አነሳና ኤሳው ሲመጣ አየ። ከእርሱ ጋር አራት መቶ ሰዎች ነበሩ። ልጆቹን ከፍሎ ወደ ልያና ወደ ራይል ወደ ሁለቱም ቁባቶቹ አደረጋቸው። ቁባቶቹና ልጆቻቸውንም በፊት አደረገ። ልያና ልጆቻውን በኋላ፣ ራይልና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው ዐለፈ። ወደ ወንድሙ ወደ ኤሳው እስኪደርስ ድረስ ወደ ምድር ሰባት ጊዜ ሰገደ። ለአንድነት አለቀሱ። ኤሳውም ዓይኑን አነሳና ሴቶች ልጆቹን አየ፣ እንዲህም አለ፦ እነዚህ ምኖች ናቸው? አሉ እርሱም እግዚአብሔር ለእኔ ለአገልጋይ የሰጠኝ ልጆች ናቸው አለ። ቁባቶቹን ከልጆቹ ጋር ቀርቦ ሰገዱ። ደግሞ ልያና ልጆቹ ቀርቦ ሰገዱለት። ከዚያም በኋላ ዮሴፍና ራሔል ቀርቦ ሰገዱ። ኤሳውም ያገኘሁት ይሄ ሰራዊት ሁሉ ምንህ ነው አለ። እርሱም በጌታ የፊት ሞገስን አገኝ ዘንድ ያደረግሁል ነው አለ። ኤሳውም ለእኔ ብዙ አለኝ፣ ወንድም ይሆን ለአንተ ያንተ ላንተ ይሁን፣ አለ ያዕቆብም አለ፣ እንደዚህ አይደለም። ነገር ግን በፊት ሞገስን አግኝቼ እንደሆነ እጅ መንሻዬ ከእጄ ተቀበለኝ። የእግዚአብሔርን ፊት እንደማይ ፊት አይቻለሁና በቸርነትም ተቀብለኛልና፣ ከወደሸኝ ሲጭን ያመጣው ለበረከቴን ተቀበለ። እግዚአብሔር እግዚአብሔርን ራርቶልኛልና ለእኔም ብዙ አለኝ። እስኪቀበለውም ድረስ ግድ አለው። ተቀበለውም። እርሱም ተነሳና ወደ ፊት እንሂድ አለው። እርሱም አለው ጌታዬ ወይ ልጆቹ ደካሞች እንደሆኑ ታውቃለህ። በጎችን አላሞችንም ግልገሎቻቸውም አይጠፋሉ። ሰዎቹም ባ አንድ ወይም በሁለት ቀን በችኮላ ያነደዋቸው እንደሆነ ሆነ ከብቶቹ ሁሉ ይሞታሉ። ጌታዬ ከአገልጋዩ ፊት ቀድሞ የለፍኛም። እንደቻለን እንሄዳለን። በጎዳና ምንውላለን ወደ ጌታችን ወደ ሴይር በጎዳና ምንውላለን ወደ ጌታችን ወደ ሴይር እስክንደርስም በህፃናቱ እርምጃ መጠን እንሄዳለን አለው። ኤሳውን ከእኔ ጋር ካሉ ሰዎች ከፍዬ ልተውህን አለ። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስን ማግኘት ይበቃኛል አለ። ኤሳውን በዚያን ቀን ወደ ሴይር ተመለሰ። ያዕቆብ ግን በሰፈሩ አደረ። በዚያም በእርሱ ቤትን ሰራ። ለከብቶችም ዳሶችን አደረገ። ስለዚህም የዚያን ቦታ ስማሃደር ብሎ ሆኖ ጥራ ጎን ከሁለቱ ወንዞች መካከል በተመለሰ ጊዜ በከናን ምድር ወዳለች ወደ ሰቂሞን ከተማ ወደ ሴሎ መጣ። በከተማይቱ ፊት ለፊት ሰፈረ። ድንኳኑን ተክሎበት የነበረውንም የእርሻ ክፍል ከሴኬም አባት ከኤሞር ልጆች በመቶ በጎች ገዛው። በዚያም መሰዊያውን አቋመ፣ የእስራኤልን አምላክ ጠራ።